ስለ ኢትዮጵያ ማውራትም ሆነ መመስከር አይጠግቡም ባገኙት የመድረክ አጋጣሚ ሁሉ ሰዎች ኢትዮጵያን እንዲጎበኙ መጋበዝ ያስደስታቸዋል ኢትዮጵያ ዩ ኖ ኢትዮጵያ በጣም ውብ ከሆኑ ሀገራት አንዷ ናት። የብሉ ናይል መፍለቂያ፣ በጥበብ የተሰሩ ቅርሶች ባለቤት፣ የሃይማኖቶች መቻቻል የሚታይባት። በጣም የሚገርመው ደግሞ በአንድ ቤተሰብ ውስጥ አንዱ ሙስሊም፣ አንዱ ክርስቲያን ወይም የሌላ እምነት ተከታይ ሆኖ ታገኘዋለህ። ይህ ምን ያህል በሃይማኖት መቻቻል ለዘመናት በፍቅር መኖር መቻላቸውን ታያለን። የኢትዮጵያ አየር መንገድ የህንድ አምስተኛ መዳረሻ ወደ ሆነችው ሃይድራባድ በረራውን በጀመረበት ጊዜ ነበር ዶክተር ሱባሽ ጎሊያን ያገኟቸው። ለ40 ዓመታት በህንድ የኢትዮጵያ አየር መንገድ ወኪል በመሆን እያገለገሉ ያሉ ናቸው። የስቲክ ትሬብል ግሩፕ ሊቀመንበር ሲሆኑ የተለያዩ መድረኮች ተጽዕኖ ፈጣሪነታቸውን መስክረዋል። እሳቸው ብዙ ሀገራትን ቢጎበኙም ለኢትዮጵያ ግን ልዩ ፍቅር አላቸው። ይህ በሌሎች ህንዳውያንም ጭምር

በቀደመው ጊዜ በርካታ ህንዳውያን በኢትዮጵያ ትምህርት ቤቶች መምህር ሆኖ አገልግለዋል። ብዙዎች ለኢትዮጵያ ያላቸው ፍቅር ከፍተኛ ነው። የሁለቱ ሀገራት ትብብር አሁንም ድረስ ጠንካራ ነው። በንጉሥ ኃይለሥላሴ ጊዜ ህንድ ነፃነቷን ስትቀዳጅ ቀዳሚ ኤምባሲ የተከፈተው የኢትዮጵያ ነው። አሁን ላይ በህንድ ሰፊ ቦታ ያለው ኤምባሲ ከሌሎች ሀገራት በበለጠ የኢትዮጵያ ነው። ይህ ቦታ ደግሞ በደልሂ ወሳኝ ዲፕሎማሲያዊ አካባቢ ነው። ይህም የሚያሳየው ለኢትዮጵያ በጣም ቅርብ መሆናችንን ነው። ኢን ቸነኬፑሪ ለምን ያህል ጊዜ ወደ ኢትዮጵያ ተጉዘዋል? መቶ ጊዜ አይሆንም ብለህ ነው ወደ አዲስ አበባ የተመላለስኩት። በጣም ነው የወደድኩት። ካለኝ ፍቅር የተነሳ በህንድ ዴልሂ የኢትዮጵያ ኤምባሲ የኢትዮጵያ ባህል ማዕከል እንዲመሰረት ድርሻ ተጫውቻለሁ። ወደ ሁለት መቶ ሺህ ዶላር የገንዘብ አስተዋጽኦ ማድርጌያለሁ። ማዕከሉ ከተገነባ በኋላም የኢትዮጵያ አዲስ ዓመት ሲመጣ እናከብርበታለን፣ ባህላዊ እውነቶች የሚዘጋጁበታል። ኢትዮጵያ በብዙ ነገር የታደለች ተፈጥሮ ያደላችላት ውብ ሀገር እንደሆነች የሚመሰክሩት ዶክተር ሱባሽ ማንም ሰው መዋለ ነዋዩን ማፍሰስ ከፈለገ ከኢትዮጵያ ሊጀምር ይገባል የሚል እምነት አላቸው። ማንኛውም ኤክስፖርተር አሊያም ኢንቨስተር በአፍሪካ ኢንቨስት ማድረግ ካሰበ ከአዲስ አበባ ነው መጀመር ያለበት። አሁን ላይ ከ64 በላይ ትልልቅ የህንድ ኩባንያዎች ናቸው ቢሊዮን ዶላሮችን በማፍሰስ በኢትዮጵያ ኢንቨስት እያደረጉ ያሉት። የኢትዮጵያ ኢኮኖሚ በአፍሪካ ፈጣኑ ኢኮኖሚ ነው። የህንድ ኢኮኖሚም በፍጥነት እያደገ ያለ እንደመሆኑ አዲስ አበባ ደግሞ ለህንድ በጣም ወሳኝ ናት። የህንድ እና የኢትዮጵያ ግንኙነት ረጅም ጊዜ ያስቆጠረ ጠንካራ ወዳጅነት ያለው ታሪክ የሚመሰክረው ነውም ይላሉ። በተለይም የኢትዮጵያ አየር መንገድ ኢትዮጵያን ብቻ ሳይሆን የተቀሩ የአፍሪካ ሀገራትን ከህንድ ጋር በማስተሳሰር ታሪካዊ የአየር ላይ ድልድይ ገንብቷል ሲሉም ያደንቃሉ። የኢትዮጵያ አየር መንገድ ቴሌንጋናና ሃይድራባድን ከ54 የአፍሪካ ሀገራት ጋር አገናኝቷል። አሁን አፍሪካ በሙሉ ከህንድ ጋር መገናኘት ችሏል። ይህ ታሪካዊ ትስስር ነው። ታውቃለህ ጥንታዊ ህንዶች ባህልን ከባህል ለማስተሳሰር በትልቅ ወንዝ ላይ ድልድይ ይገነባሉ። አሁን ግን በአፍሪካና በህንድ መካከል የተገነባው ትልቅ የአየር ድልድይ ነው። ይህም ታሪካዊ ድልድይ ናዊ ቢልድን ኤር ብሪጅ አክሮስ አፍሪካ ተለንጋና ሶ ስ ስቶሪካል ብሪጅ